አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምናችሁ፣ ሰላም ናችሁ? እንዴት ቆያችሁ? እኛ ነው ያለው፣ አልሐምዱሊላህ። ዛሬ ቆንጆ የሆነ የመንዲ አሰራር ይዤላችሁ መጥቻለሁ። ሬስቶራንት የሚያስንቅ በቤታችን በቀላሉ በኦቭን የምንሰራው ቆንጆ መንዲ ነው። እንደምታዩት በጣም ነው የሚያምረው። በጣም ነበር የሚጣፍጠው። ሰዎቹ ራሱ በጣም ነበር የወደዱት። እና ያው እንደምታዩት እንደዚህ ሰርቻለሁ። ያው እዚህ ላይ ያደረኩት ቆይተው ስለሚበሉ ነው። ወደ አሰራሩ ከመግባቴ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየጊዜ የምለቀው ቪዲዮ ወደ እናንተ እንዲደርስ የደውል ምልክቷን ተጫኑ። ይሄ ቪዲዮ ደግሞ ይጠቅማል ካላችሁ ሼር አድርጉልኝ፣ አበረታቱኝ። እና አሁን ቀጥታ ወደ አሰራሩ እንገባለን። ይኸው እዚህ ጋር እንደምታዩት ይሄኛውን ስጋ ታፋውን፣ ታፋ ነው ይሄ፣ እጅ ነው የሚባለው ተጠቅሜ ያለው እንደምታዩት። ከዛ አጥቤም ብዬ ትንሽ እንትን በሶፍት እንትን ብየዋለው። ከዛ በቢላዋ ትንሽ ወጋ ወጋ እናደርገዋለን፣ በደንብ ውስጥ ድረስ ቅመሙ እንዲገባ ማለት ነው መጀመሪያ የቤት ውስጥ ያላቸውን ቅመም መጠቀም። ከዛ እዚህ ጋር ዛፈራን ፓውደር ትንሽ ተጠቅሜ ያለው፣ ጓንት ለብሳችሁ ከለሩ እጃችሁን እንዳያበላሻችሁ ማለት ነው። ከዛ ቆንዶ በርበሬ፣ ነጭ ሽንኩርት፣ ትንሽ የቤት ውስጥ ያለኝን ቅመም ትንሽ ተጠቅሜ በዚህ መልኩ ኮዝበራ ተጠቅሜ ያለው ከዛ በዚህ መልኩ አንድ ላይ አዳርሼ በእጅ አሸዋለሁ ማለት ነው። ስጋው ጫው እንጨምራለን። ከዛ ይሄው እንደምታዩት በዚህ መልኩ ጓንት ለብሳችሁ ከለሩ እንትን እንዳይላችሁ ማለት ነው እጃችሁ እንዳይባላሻችሁ። በቀላሉ ኦቭን ውስጥ ነው የምንሰራው። እቺን ደግሞ ለእኔና ለጓደኛ የጨመርኳት ከዛ እዚህ ጋር እንደዚህ አድርገን በደንብ አዳርሰን እንትን እንለዋለን። ይሄው እንደምታዩት ከለሩን ቆንጆ አድርጎታል። ከዛ በመቀጠል እዚህ ጋር አምስት ኩባያ ሩዝ አዘጋጅቻለሁ አጥቤው ደግሞ ተመልሽ ይመጣል ነው ይሄው እዚህ ጋር አጥቤ አዘጋጅቻለሁ። ሩዙን መዘፍዘፍ አይጠበቅብንም። እዚህ ጋር ቃሪያ ጨምሬ ያለው፣ ቆንዶ በርበሬ ወረቅ ጋር የሚባለው እንደገና ቅሩንፉ ጨምሬ ያለው። ከዛ ውሃ ስድስት ኩባያ ውሃ ለአምስት ኩባያ ጨምሬ ያለው ማለት ነው። ለሮዙ ጨውን ጨምራለን። ሁሉ ነገር ጨማምረን ይኸው እንደምታዩት ስድስት ኩባያ ውሃን የጨመርኩት ለአምስት ኩባያ ሩዝ ማለት ነው። ከዛ በዚህ መልኩ እንደዚህ አድርገን ጨው ጨምራለሁ። ትንሽዬ ዘይት ጨምራለሁ። ከዛ ይኸው እንደምታዩት ዘይት ጨምሬ ያለው። በመቀጠል በዚህ መልኩ ትንሽ ውሃውን እዚህ ኦቨን ውስጥ ሳትከቶ ጨውን የሮዙን ጨውን በደንብ መቅመስ አለባችሁ። ያሁን የቀምሼ ስለሚያንሰው ትንሽ ጨምሬ ያለው። ከዛ ው እንደምታዩት በዚህ መልኩ አዘጋጅቻለሁ። አሁን አልሙኒየም ደራርበን ሮዞን እንሸፍነዋለን ማለት ነው። ው ደራርቤዋለሁ። በሁለት ነው ያረኩት እኔ ስላለቀብኝ ትንሽ አጥሮታ አልቆብኝ ያው ትንሽ ከላይ ለማድረግ አስቀርቼ ነው። ከዛ በዚህ መልኩ እንደዚህ በደንብ ከሸፈነው በኋላ በዚህ በስጋ እንትን ስጋ እንትን በምንልበት እንትን ወጋ ወጋ እናደርገዋለን። እንደዚህ ወጋ ወጋ የምናደርገው የስጋው ቅመም ምናምን ወደ ታች ወደ ሩዞ እንትን እንዲልልን ነው ማለት ነው። አልሙኒየሙ ላይ ስጋውን ስለምናደርገው ይኸው እንደምታዩት በዚህ መልኩ ቀስ አድርገን ነው ምንበሳው። በጣም ሰፊ መሆን የለበትም። ከዛ ስጋዬን ከላይ ያረጋለው እንደምታዩት። ትንሽ አልሙኒየሙ ስላጠረ አስቸግሮኝ ነበረ። ከዛ ያው እንደምታዩት በዚህ መልኩ አዘጋጀች አለው አሁንም ደርቤ አልሙኒየም ከላይ አረግበታለሁ ማለት ነው። ሽፍን እናደርገዋለን በደንብ ከዛ ከዚች ጋ ትንሽ ነበረችኝ ስላጠረው ከጎን ረኩለት። ከዛ ኦቨን ውስጥ እንከታለን ለሁለት ሰዓት ያክል። ኦቨን ውስጥ እናበስለዋለን ማለት ነው። ይኸው እንደምታዩት እኔ ያረኩት ሰባ አምስት ዲግሪ ነው። ከዛ ሁለት ሰዓት ሲሆን ደግሞ በዚህ መልኩ ቆንጆ ሆኖልኛል። ስጋው ትልቅ ከሆነ ቶሎ ላይ ይበስልላችሁ ይችላል። ሩዝ ከሩዙ ጋር ለይታችሁ ደግሞ ደግማችሁ ማብሰል ትችላላችሁ። ስጋውን ለብቻው ማለት ነው። ዋ ማሻአላህ ሽታው ራሱ በጣም ነው ደስ የሚለው። ቤቱን ሙሉ ነበር ያወደው እና ይኸው እንደምታዩት ቆንጆ ሆኖ በስሎልኛል። እኔ አሁን ሆብን ውስጡ መክተት አይጠበቅብኝም። እዚህ ጋር ደግሞ ትንሽ ከሰል አያይዤ እንትንላለው ማለት ነው። ይኸው እንደምታዩት ሮዜም ቆንጆ ሆኖልኛል። ይኸው ከለሩም ወደ ታች ገብቷል እንደምታዩት። ይኸው ከለሩም ወደ ውስጥ ገብቷል። ቆንጆ ሆኖልኛል ማለት ነው። ከዛ ሰዓት ቀንሼ ከሰለያ ይዤ ደግሞ እንትን እለዋለሁ። ያው በስመቴ ሮዝ ቢኖራቸው ይመረጣል። እኔ ስላሌለኝ ዝም ብዬ ሮዝ ነው የሰራሁት ማለት ነው። ከዛ ይኸው እንደምታዩት በዚህ መልኩ ቆንጆ ሆኖ አላያምርም? ከዛ ጋር ዘይት እናረጋለን ያው የመንዲውን እንዲይዝ ማለት ነው ግዴታ ከሰል እንትን ብለን ዘይት ውስጥ ጨምረን እንትን እንለዋለን ው እንደዚህ በዚህ መልኩ ከሰል ጨምራለን ያው እንደምታዩት በዚህ መልኩ ቆንጆ ሆኖልኛል በጣም ነው የሚጣፍጠው። በጣም ደስ ሰዎች የራሱ በጣም ወደውት ነበረ። ይኸው በዚህ መልኩ ሰርታችሁ ሞክሮ መንዲ ያው ቶሎ ስለማይበሉልኝ እዚህ ላይ ክዳን ሰህን ላይ ወይም ሀፍዳራ አድርጌ ነው ማስቀምጠው። ይህን ቪዲዮ ከወደዳችሁ ደግሞ አበረታቶኝ፣ ሌላ ቪዲዮ ለመልቀቅ ደግሞ በደንብ አበረታቶኝ ያው ትንሽ ምግብ ምናምን ስሰራ ያው የሚጠቅም ነገር ብዙም ሰው አያይም፣ ተስፋ ያስቆርጣል። እና ያው የቻልኩትን እየሞከርኩኝ ነው። ይህን ቪዲዮ ተወዱታላችሁ ብዬ ተስፋ አደርጋለሁ። ከላይ ደግሞ የፈለጋችሁትን ሽንኩርት ምናምን ጠባብሳችሁ ከላይ ማድረግ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ ደግሞ እና የመዳም ቅመም ነኝ። አበረታቱኝ በቃ ይሄን ይመስላል። ዛሬ ቪዲዮ ተወዱታላችሁ። ሰርታችሁ ሞክሩት። በጣም ቀላል ነው። በሌላ ቪዲዮን እስከምንገናኝ ደግሞ አሰላም አለይኩም ወራመቱ ላይ ወበረካቱ እና ያው አበረታቱኝ እንዳልጠፋ ደጋግሜ እንድሰራ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ፣ ቻው።